በጌታ በኢየሱስ ክርስቶስ የተወደዳችሁ ወገኖቼ ባላችሁበት የጌታ ሰላም ይብዛላችሁ። እንደምን ቆያችሁልኝ? በተለያየ ስፍራ ላይ ሆናችሁ በልዩ ልዩ አይነት መንገድ ይህንን ፕሮግራም የምትከታተሉ የተወደዳችሁ ወንድሞች፣ እህቶች፣ እናቶች፣ አባቶች የጌታ ጸጋ ባላችሁበት ከሁላችሁ ጋር እንዲሆን ጸሎትና ምኞቴ ነው። የእግዚአብሔር መልካም ፈቃድ ሆኖ እንደገና በድጋሚ በዚህ የአየር ሞገድ እንድንገናኝ እግዚአብሔር እኔንም እናንተንም በያለንበት ስለ ረዳን እግዚአብሔር ተመሰገነ ይሁን። ባሳለፍናቸው ጊዜያቶች አብረው ሊያሳልፉን የሚችሉ እጅግ በጣም በርካታ ነገሮች ቢኖሩም እግዚአብሔር ግን ከምሕረቱና ከቸርነቱ የተነሳ በእኔና በእናንተ ህይወት ውስጥ ሊሰራው የሚፈልገው እግዚአብሔር ሊያከናውነው ያለው ነገር ስላለ ዛሬም በሕያዋ ምድር እንድንመላለስ በህይወት እንድንቆይ ዙሪያችንን አካባቢያችንን ሁሉ ከልሎና ጠብቆ ስለ አደረሰን ስለዚህ ሰዓት እጅግ አድርገን እናመሰግናለን። እናንተ መልካም ፈቃዳችሁ ነው በያላችሁበት ጆሮቻችሁን አቅንታችሁ ይህንን ቃል ለመስማት ፈቃዳችሁ ስለሆነ እግዚአብሔር ይባርካችሁ ማለት እፈልጋለሁ። ብዙ ሊጎትቱን ሀሳባችንን ሊወስዱ ጊዜያችን የሚሻሙ ብዙ ነገሮች ቢኖሩም ማረፍን መርጣችሁ በእግዚአብሔር እግር ስር ለመቀመጥ በዙፋኑ እግር ስር ቁጭ ብሎ ሰማይና ምድርን ከፈጠረው ከአምላክ ዘንድ የሚሆንን ቃል ለመስማት ፈቃዳችሁ ሆኖ ጊዜን ስለሰጣችሁ እግዚአብሔር ይባርካችሁ ማለት ትፈልጋለሁ። እስከ መጨረሻው ደግሞ አብረን እንድንዘልቅ እየጋበዝኳችሁ ስንጀምር ፕሮግራማችንን በሚኖረን ቆይታ እግዚአብሔር ለልባችን የሚሆን ዛሬ የሚጠቅመንን ስንቅ የሚሆነን ወደ ማዶ የሚያሻግረንን ካለንበት በዙሪያችን ካሉ ነገሮች እኔና እናንተን አናጥቦ ወይም አለያይቶ ሙሉ ለሙሉ ሀሳባችንን ሰማያዊ በሆነው በእግዚአብሔር ሀሳብ ላይ እንድናደርግና እንድንጽናና እንድንበረታታ የሚያደርገውን ቃል እግዚአብሔር ይናገራል ብዬ ተስፋ አድርጋለሁ። እግዚአብሔር ደግሞ ሁላችንም ይርዳን በሚገባን ቋንቋ መንፈስ ቅዱስ እንዲናገረን ጸሎትና ምኞቴ ነው ስለዚህ እስከ ፕሮግራሙ ፍጻሜ ድረስ በዚች አጭር ደቂቃዎች ውስጥ አብራችሁ እንድትቆዩ በጌታ ፍቅር ጋብዛችኋለሁ ይህንን ፕሮግራም ደግሞ በማሳለጥ በማስተካከል በማዘጋጀት በማቀድ እየደከሙ ያሉ እህትና ወንድሞችን ባሉበት ጌታ ይባርካችሁ ማለት እፈልጋለሁ አጭር ጸሎት እናርግና ወደ ቃሉ እንገባለን ለጸሎት በሚመቸን አይነት መልኩ በእግዚአብሔር ፊት ራሳችንን ልባችንን እናፈሳለን። አብረን እንጸልይ። ሰማይና ምድርን በቃል እየዘረጋ ኃያሉ የሰራዊት ጌታ እግዚአብሔር ሆይ ስለዚህ የተባረከ ሰዓት በኢየሱስ ስም እናመሰግናሃለን። ጌታ ሆይ እኔም ወገኖቼም ካለፉ ነገሮች ጋር የሚያሳልፉን እጅግ በጣም በርካታ ምክንያቶች ቢኖሩም እግዚአብሔር ሆይ ከምሕረትና ከቸርነትህ ብዛት የተነሳ ዛሬም እንደገና በእግሮች ስር እንድንቀመጥ ከወገኖች ጋር በህብረት ሁነን ጌታ ሆይ ሰማያዊ የሆነን ጥበብ የሞላበትን ያንተን ሐሳብ ያንተን ቃል ያንተን ድምፅ በመስማት ጌታ ሆይ እንደገና ልታስታጥቀን፣ እንደገና ልታቆምን፣ እንደገና ልታበረታን እግዚአብሔር አባትና አምላኪ ሆይ አንድ ያህል ወደፊት ልታስሻግረን እድል ፋንታ ሆንከን ጌታ ሆይ ተመስገን። በዚህ ሰዓት በምንሰማው ቃልህ ጌታ ሆይ እንባረክ ዘንድ አንተን በዙፋንህ ተቀምጠህ ማየት እንድንችል እግዚአብሔር አባትና አምላኬ ሆይ አንተን ተስፋ በማድረግ በአንተ በመታመን ሁሉን ለአንተ በማስረከብ እግዚአብሔር ሆይ በመጽናናትና በኃይል በመሞላት በፊትህ መቆም እንድንችል እንድትረዳን ፈቃድ ይሁን። ቃልህን ባርክልን ጌታ ኢየሱስ። በዚህ ሰዓት ጌታ ሆይ ወገኖቼ ባሉበት ስፍራ ሙሉ ለሙሉ አንተን እንዳይሰሙ በሰማያዊ በረከት እንዳይቀበሉ እግዚአብሔር አባትና አምላኬ ሆይ የሚያደርግ ክፉ በክርስቶስ ኢየሱስ ስም የታሰረ ይሁን። ጌታዬ ዕቅዱ አይሳካለት። እግዚአብሔር ሆይ ወገኖቼን በኃይል በብርታት በጥበብ ትሞላ ዘንድ ፈቃደ ይሁን። ጊዜያችን ሁሉ ተረከብ። በክርስቶስ ኢየሱስ ስም አሜን። ቀደም ሲል በነበረን የክፍል አንድ መሰናዶ ላይ አንድ ሐሳብን አንስተን ነበረ እንደምታስታውሱት መሰረት ያደረግነው መዝሙር 94 ቁጥር 19 ላይ አቤቱ ለልቤ እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት የሚለውን መዝሙር አንስተን ነበረ። ለልቤ እንደ መከራዋ ብዛት ብሎ የተናገረውን ባለመዝሙሩ ዳዊት ሐሳብ ነበር ያነሳነው። የሚገርም ሐሳብ ነው። እንደ ልቤ ድካም፣ እንደ ልቤ ዝለት በልቤ ላይ እንደደረሰው መከራ ሳይሆን ከዛ በሚልቅ መልኩ የመጣውና የቀረበው በዙሪያ የከበበኝ ካንተ ዘንድ የመጣው መጽናናት ግን ነፍሴን እጅግ ደስ አሰኛት በሚል ሐሳብ ነበር ስንመለከት የነበረው። ወገኖቼ ትናንት ወይም ደግሞ ባለፈው ፕሮግራማችን እንደተነጋገር ብዙ በዙሪያችን የከበቡን ደስታችንን ሊናጠቁ በተለይ ደግሞ ሰማያዊ የሆነን ተስፋችንን ሊወስዱ እኔና እናንተ እግዚአብሔር ባዘጋጀልን ስፍራ ላይ እንዳንገኝ፣ እንዳንቀመጥ በዛ ቦታ ላይ በመገኘት የምናገኘውን በረከት እንዳናገኝ ሊናጠቁን የሚቀርቡን በዙሪያችን የሚሆኑ እጅግ በጣም በርካታ ነገሮች አሉ። ከእነዛ ነገሮች ሊያወጣንና ሊለየን እንደገና ደግሞ ከዛ ይልቅ በማጽናናቱ የሚቀርበን አምላክ ነፍሳችንን በሐሴት ሊሞላ ስላለው ተስፋ እየተመለከተን ነገር ነበረ ትናንት በነበረን ፕሮግራም። ወገኖቼ እግዚአብሔር ይህንን እውን ያድርግልን። ዛሬ እውነት ነው በዙሪያችን የምንሰማቸው፣ የምናያቸው፣ የምንዳሰሳቸው፣ የምንሄድባቸው እንዳውም ወደ ውስጣችን ደግሞ ፊል የምናደርጋቸው የሚሰሙ ነገሮች በሙሉ በሙሉ የልባችንን መከራ የልባችንን ሐዘን ከፍ የሚያደርጉ ጌጁን ወደ ላይ የሚያስነሱ ነገሮች ናቸው። ዛሬ ምናልባት አንዳንዶቻችን አላወቅን ይሆናል እንጂ የተደገሰልን እጅግ ብዙ፣ እንደ ጠላት ሐሳብ፣ እንደ ስጋ ድካም፣ እንደ ሰው ሐሳብ፣ እንደዚች ዓለም ፈተና ቢሆን ብዙ የታቀዱልን የታሰቡልን የተዘጋጁልን ነገሮች አሉ። እግዚአብሔር ግን በማጽናናቱ ቀድሞ በመገኘት ከነዚህ መከራዎቻችን፣ ከነዚህ የዝለት ምክንያቶቻችን፣ ከነዚህ እንቅፋቶቻችን፣ ከነዚህ ድካሞቻችን ይልቅ የእግዚአብሔር ማጽናናት በእኔና በእናንተ ልብ ውስጥ በገባ ጊዜ ለልባችን ሐሴት እያመጣ እንደገና እያቆመ እንደገና በኃይል ወደፊት እንድንዘረጋና እግዚአብሔር ወደ አስቀመጠልን ስፍራ እንድንቃትት፣ እንድናይ፣ እንድንመለከት እንደገና በኃይል እንድንሞላ ከትናንት ይልቅ ዛሬ ተስፋን እንድንለማመድ የሚያደርገው የእግዚአብሔር መጽናናት የእግዚአብሔር መንፈስ ከእኔና ከእናንተ ጋር ከመሆኑ የተነሳ ነው። እና ይህ ታላቅ ደስታ ነው። ለዚህ ደግሞ ዋናው ምክንያት ልጁ ክርስቶስ ኢየሱስ እንደሆነ የእግዚአብሔር ቃል እንደሚያረጋግጥልን ስንመለከት ነበር። እግዚአብሔር በክርስቶስ ኢየሱስ አማካኝነት ካደረገልን ከፈጸመልንና ታትሞ ከተቀመጠ ከዛ ታሪክ የተነሳ ክርስቶስ ኢየሱስ በዛ በመስቀል ላይ በቀራንዮ ያ የመባረካችን የህይወታችን ሴንተር ሴንተር ኦፍ ግራቪቲ ላይ የተከሰተው ነገር ምክንያት የተነሳ እግዚአብሔር የኔና የእናንተን ህይወት ዛሬ በማጽናናት ከመሙላቱ የተነሳ እንደገና እንድንቆ እንደገና በኃይል እንድንወጣ ከድካማችን ይልቅ እግዚአብሔር ያስቀመጠልን ነገር ተስፋ በማድረግ በኃይል እንድንንቀሳቀስ እያደረገ ያለው እግዚአብሔር የተመሰገነ ይሁን። ያ ነው የሚያጽናናን። የመጽናናታችን ምክንያት እሱ ነው፣ ክርስቶስ ኢየሱስ ነው፣ በእሱ የተደረገው ያ ታላቅ ታሪክ ነው። በተለይ ደግሞ ባለጋራችን የሆነው ጠላታችን ዲያብሎስ ያዘጋጀው ያመጣውና፣ ሁልጊዜ በፊታችን እያመጣ የሚያስፈራራን የሞት ጉዳይ፣ ሕይወትን የመንጠቅ ጉዳይ፣ ያ ዛሬ ሲያስለቅስ ያለን ነገር እግዚአብሔር በክርስቶስ ኢየሱስ አማካኝነት ለአንዴና ለመጨረሻ ጊዜ መድኃኒቱን ልኩን የሰጠበትን ታሪክ ስናስብ ኩነት ስናስብ በአእምሯችን ሲመጣ የመጽናናታችን ምክንያት ነው፣ እንደገና እንድንበረታ እንደገና እንድንቆም ከጎደለው ነገራችን ከጠለቀው ክፉ ነገር ይልቅ ወደዛ የተዘጋጀልን ተስፋ በማየት የምንደሰትበትን ሁኔታ እያየን እግዚአብሔርን ስናመሰግን ነበር። እንዴት መታደል ነው ወገኖች፣ እንዴት መታደል ነው። እውነት ነው። ባለመዝሙሩ እንዳይለው አቤቱ በልቤን እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት ብሏል። ዛሬ ያ እውነት ይሁንልን። መጽሐፍ ቅዱስ ላይ ምናልባት ብዙቻችሁ የምታውቁት ወደ አንድ ስፍራ ለወስዳችሁ ይፈልጋሉ። በሁለተኛ ዜና ምዕራፍ 32 ላይ ሂደን አንድ በጣም የሚገርም ታሪክ እንመለከታል መጽሐፍ ቅዱስ የያዛችሁ ሁለተኛ ዜና ምዕራፍ 32 ላይ ከቁጥር አንድ ጀምሮ ምዕራፉን በሙሉ ብታነቡ በሌላም ስፍራ ላይ እንደተጠቀሰው በጣም የሚገርም ነገር ትመለከታላችሁ። የእግዚአብሔር ማጽናናት እንዴት ሕዝቡን ከመከራ እንደታደገ እንዴት ሕዝቡን ከጥፋት እንደታደገ የምትመለከቱበት ስፍራ ነው። መጽሐፍ ቅዱስ ሲናገር ቁጥር አንድ ላይ ከዚህም ነገርና ከዚህ እምነት በኋላ የአሦር ንጉሥ ሰናክሬ መጥቶ ወደ ይሁዳ ገባ፣ በተመሸጉም ከተሞች ፊት ሰፈረ፣ ሊወስዳቸውም አሰበ ይላል። እነዚህን የእግዚአብሔር ሕዝብ ሊያስፈራራ በዙሪያቸው ከበበ ሊወስዳቸውም አሰፈሰፈ። ማሰፍሰፍ ብቻም ሳይሆን ደግሞ በሚገርማችሁ ሁኔታ ዝቅ ብላችሁ ታነቡ። የይሁዳ ከተማ ንጉሥ የነበረው ሕዝቅያስም ሰናክሬም እንደመጣ ኢየሩሳሌም ሊወጋ ፊቱን እንዳይቀና ባየ ጊዜ ከከተማይቱ በስተ ውጭ ያለውን የውኃው ምንጭ ይደፍኑ ዘንድ ከአለቆቹና ከሃያለም ጋር ተማከረ። እነሱም ረዱት። እጅግም ሰዎች ተሰብስበው የአሦር ንጉሥ ነገሥታት መጥተው ብዙ ውሃ ስለምን ያገኛሉ ብለው ምንጩን ሁሉ በምድረበደው መካከል ይንዶለዶሎ የነበረው ወንዝ ደፈኑ ይላል። የሚችሉትን ሁሉ ከዚህ ጥፋት እንዲታደጋቸው ጠላቶቻቸውን ይጎዳል የሚሉትን ያደርቃል የሚሉትን ወደ እነሱ እንዳይቀርቡ የሚያደርግን እርምጃ ሲወስዱ ትመለከታላችሁ። ብዙ የመጽናናት ነገር ሊያደርጉ ሞከሩ ሰውነቱን ማጽናና የፈረሰውንም ቅጥር ሁሉ ጠገነ፣ በላዩም ግንብ ሰራበት። ከእርሱም በስተ ውጭ ላይ ቅጥር ሰራ፣ በዳዊት ከተማ ያለችውን ሜሎን አጠናከረ። ብዙም መሳሪያ ጋሻ ሰራ፣ የጦር አለቆቹንም በሕዝቡ ላይ ሾመ። ሁሉን በከተማይቱ በር ወዳለው አደባባይ ሰብስቦ ጽኑ፣ አይዟችሁ፣ ከእኛም ጋር ያለው ከእርሱ ጋር ካለው ይበልጣልና፣ የአሦር ንጉሥና ከእርሱ ጋር ካለው ጭፍራ ሁሉ አትፍሩ አትደንግጡም። ከእርሱ ጋር የሥጋ ክንድ ነው። ከእኛ ጋር ያለው ግን የሚረዳንና የሚዋጋልን አምላካችን እግዚአብሔር ነው ብሎ አጽናናቸው። ህዝቡን በይሁዳ ንጉሥ በዝቅያስ ቃል ተጽናኑ ይላል። ክብር ለእግዚአብሔር ይሁን። ከቃሉ የተነሳ ህዝቡን ሰብስበው ከእነሱ ጋር ያለው ሰናክሬም ጦሩን አሰልፈው ሊውጣት በከበባት ጊዜ የሚችሉትን ሁሉ አደረጉ ግን ወደ ላይ ቀና ብለው የሰማይና ምድር የፈጠረውን እግዚአብሔርን ሲተማመኑ ትመለከታላችሁ። እንዲያውም ከመተማመን አልፎ እግዚአብሔር በዙፋኑ ላይ ሆኖ ከመቀመጡ የተነሳ ከእነዚህ ሰዎች ጋር ያለው ክንድ ሥጋዊ ክንድ ነው፣ ከእኛ ጋር ያለው ግን ሰማይና ምድር የፈጠረ የእግዚአብሔር ክንድ ነው ብሎ ከተናገር በተናገረ ጊዜ ከዚህ ቃል የተነሳ ህዝቡ ተጽናና ይላል። ክብር ለእግዚአብሔር ይሁን። ወገኖቼ የምናመልከው አምላክ የመጽናናት አምላክ የመጽናናት አምላክ ነው። ከዚህ ቃል የተነሳ ሕዝቡ ተጽናና ይላል። አይዟችሁ፣ አትፍሩ። ከእነሱ ጋር ካለው እነሱ ጋር ያለው የሥጋ ክንድ ነው። ከእኔና ከእናንተ ጋር ግን ያለው ሰማይና ምድርን የፈጠረ የእግዚአብሔር ክንድ ነው። ስለዚህ አትፍሩ። የሚገርማችሁ እንዴት ያለ የሚያጽናና እንዴት ያለ ደስ የሚል ቃል ነው። ግን የሚገርማችሁ ዞር ብላችሁ ትመለከቱ፣ ዝቅ ብላችሁ ታነቡ። ይሄንን ነገር በሰማ ጊዜ ሰናክሬም በሚገባቸው ቋንቋ በራሳቸው ቋንቋ እንዲሰሙት አድርጎ ሌላ የሚያስፈራራ የጩኸትን ድምፅ ለቀቀባቸው። ዝቅ ብለን ቁጥር አስር ላይ ስናነብሳለ ሁለተኛ ዜና ምዕራፍ 32 ቁጥር 10 ላይ የአሶር ንጉሥ ሰናክሬም እንዲህ ይላል እናንተ በማን ተማመናችሁ? በኢየሩሳሌም ምሽግ ትቀመጣላችሁ? አምላካችን እግዚአብሔር ከአሶር ንጉሥ እጅ አድነናል እያለ በረሃብና በጥም እንድትሞቱ አሳልፎ ይሰጣችሁ ዘንድ የሚያባብላችሁ ሕዝቅያስ አይደለምን? እንዴት የሚያሳዝን ቃል ነው! እንዴት የሚያስፈራ ቃል ነው! ያውም በሚገባቸው ቋንቋ በራሳቸው ቋንቋ ያን በነሱ ዘር በእነሱ ዘንድ ያለውን መከራቸውን ከፍ ሊያደርግባቸው፣ ፍርሃት ሊነዛባቸው፣ ይህ ንጉሳችሁ እየተናገረ ያለውን ነገር አትመኑት፣ ከኔ ሊያድናችሁ የሚችል ማንም የለም እንዳውም እንዲህ እያለ አታላችሁ፣ በአንድ መሠዊያ ፊት ስገዱ፣ በእርሱም ላይ ጠኑ እያለ ይሁዳንና ኢየሩሳሌምን አዞ የኮረብታው መስገጃዎችና መሠዊያዎችን ያፈረሰ ይህ ሕዝቅያስ አይደለምን? እኔና አባቶቼ በምድር አሕዛብ ሁሉ ያደረግነውን አላወቃችሁምን? እንዴት የሚያሳዝን ቃል ነው! እንዴት ከውስጥ ኃይልን የሚወስድ ቃል ነው! እንዴት የሚያስፈራራ ቃል ነው! ከእነሱ ውስጥ ያላቸውን ኢነርጂ ሁሉ እንዲወስዱ የሚተማመኑበትን የሚጽናኑበትን የተጽናኑበትንና እንደገና የቆሙበትን እንደገና በፊቱ በእግዚአብሔር ፊት የቆሙበትና እግዚአብሔርን ተስፋ ያደረጉበትን ነገር ሊወስድ ጠላት በሚገባቸው ቋንቋ በራሳቸው አንደበት በሚናገሩት ቃል በእያንዳንዷ ጆሯቸው ውስጥ በሚገባ መልኩ የሚያስፈራራ ቃል ሲናገራችሁ ትመለከታላችሁ። በዚህ በዙሪያው ያደረግኩትን አልሰማችሁም? ከዚህ ሊያድናችሁ የሚችል የለም። የምድርስ ሁሉ አሕዛብ አማልክት አገራቸውን ከጄ ያድኑ ዘንድ በሆኑት ተቻላቸውን አላቸው። አምላካችሁስ ከእጄ እናንተን ለማዳን ይችል ዘንድ አባቶቼ ካጠፏቸው ከአሕዛብ አማልክት ሁሉ ሕዝቡን እጅ ያድን ዘንድ የቻለ ማን ነው? አሁንም ሕዝቅያስ አያስታችሁ እንዲህም አያባብላችሁ፣ አትመኑትም። ከአሕዛብና ከመንግሥታት አማልክት ሁሉ ሕዝቡን ከእጄና ከአባቶቼ እጅ ያዳነ ዘንድ ማንም አልቻለም። ይልቁንስ አምላካችሁ ከጄ ያድናችሁ ዘንድ እንዴት ይችላል? የሚል የሚያስፈራራ ቃል በእነሱና በሕዝቡ ላይ ይነዛ። ዛሬ ወገኖቼ ምንድነው የሚሰማችሁ? አይኖቻችሁን ጨፍናችሁ ውስጣችሁን ስታዳምጡ በውጭ ያለውን ስታዳምጡ በቤተሰባችሁ ዙሪያ ያለውን ነገር ስታዳምጡ በከተማችሁ በመንደራችሁ የምትሰሙት ምንድን ነው? እጃችሁ ላይ ያለው ምንድን ነው? እየጮኸ ደግሞ ደጋግሞ የሚናገራችሁ ነገር ማን ነው? በእግዚአብሔር ሕዝብ ዘንድ ያለውን ያንን ተስፋ ሊነጥቅ ሊወስድ ጠላት በጩኸት በሚያባብል በሚገርም ቃል በቅኔ በዝማሬ በሉት ዛሬ እየተናገረ ያለበት ዘመን ቢኖር ከመቼም ጊዜ በላይ ዛሬ ነው። ምክንያቱም ጠላት ዲያብሎስ የዘመኑ ፍጻሜ እንደደረሰ ስላወቅ የተመረጡትን እንኳ እስኪያስት ድረስ ሎጂካል የሆኑ ነገሮችን ይዘው በመምጣት በሚብለጨለጭ ነገር ውስጥ አሽሞን ሙኖ ጠቅልሎ በምናየው መልክ በምንሰማው መልክ ፊል በምናረገው መልክ ዛሬ እየጮኸ ያለበት ዘመን፣ እናንተ ሞኞች አትታለሉ፣ ክርስቶስ ኢየሱስ ዳግም ሊመጣ ነው ብላችሁ አንጋጣችሁ ስለምን ትመለከታላችሁ? ከዚህ ምድር ውጥንቅጥ ሊያድናችሁ የሚችል ማንም የለም፣ ኃጢአታችሁ የበዛ እናንተ ደካሞች፣ እያለ ተስፋችን እንዲናጠቅ ጠላት ዲያብሎስ በኃይል የሚጮኽበት ዘመን የሚኖሩ እንደዚህ አይነት ዘመን የለም። የሚገርማችሁ እጅግ ብዙ ተሳክቶለታል ማለት ይቻላል። ዛሬ የተመረጡት እንኳ የተመረጡት እንኳ እስኪ ስቱ ድረስ የቀደመ ፍቅራቸውን እስኪ ተው ድረስ በእግዚአብሔር ፊት ተንበርክከው እግዚአብሔርን ሲማጸኑና የእግዚአብሔርን ኃይል ሲተማመኑ የነበሩ ሰዎች ዛሬ የሰዎችን ትንታኔ ላይ የሚተማመኑ ሰዎች የሚሰጧቸውን ትንታኔዎች ሎጂኮች በመቀበል ያንን የተባረከ ተስፋቸውን እየጣሉ ብዙ ሕይወታቸው የሚናጡ ሰዎች አሉ። ወገኖቼ እግዚአብሔርን በመተማመን ግን የሚጠባበቁ ሰዎች፣ እስከ መጨረሻው ድረስ እግዚአብሔርን የሚታመኑ ሰዎች እነሱ ይጽናናሉ። ሰናክሬ ብሱ ብቻም አይደለም እንዳውም ተከታዮቹና ባሪያዎቹ ጭምር በአምላካቸው በእግዚአብሔር ላይ በህዝቡ ሊያስፈራሩ እጅግ ብዙ ነገር ተናገሩ ይላል። ቁጥር 11 እና 12 ላይ ሄዳችሁ 16 ላይ ስትመለከቱ የእስራኤልን አምላክ ያንን ሰማያዊ የሆነውን ሰማይና ምድር የፈጠረውን እግዚአብሔርን እስኪሳደቡ ድረስ ደረሱ። እንዴት የሚያስፈራራ ነገር ነው! ዛሬ እኮ እየሆነ ያለው ነገር በዓለማችን ያ ነው። ዞር ብላችሁ ስትመለከቱ ሰው ከሰውነት ተራ ወጥቶ ሰማይና ምድርን የፈጠረን እግዚአብሔርን አፉን ከፍቶ የሚሳደብበት ዘመን ነው። የሚያንቋሽሽበት የሚያጠለሽበት ዘመን ነው። ከዚህ የተነሳ የተመረጡት እንኳ እስኪርዱ ድረስ ያቸው የቀረቻቸውን ጉልበት እስኪስቱ ድረስ እንዲያውም ደብዳቤ ሁሉ ጻፈ። ቁጥር 18 ላይ ከተማይቱንም እንዲወስድ በቅጥር ላይ የተቀመጡትን የኢየሩሳሌም ያስፈሩና ያስደነግጡ ዘንድ በታላቅ ድምፅ በዕብራይስጥ ቋንቋ ይጮሁባቸው ነበር ይላል። እንዴት የሚገርም ነገር! በሰውም እጅ በተሠሩ በምድር አሕዛብ አማልክት ላይ እንደሚናገሩ መጠን በኢየሩሳሌም አምላክ ላይ ተናገሩ ይላል። ወገኖቼ የምናመልከው አምላክ ያ አምላክ ነው። ለሁሉም ጊዜ ያለው የሚሰማ አምላክ ነው። የሚንቀሳቀስ አምላክ ነው። ከዛ ቁጥር ሀያ ላይ ደስ የሚል ቃል ይናገራል። ከዚህ ሁሉ ነገር ይልቅ ልብን በድካም ከሚያዝለው ከዛ ከመከራ የልብን መከራ ከፍ ከሚያረገው ነገር ይልቅ ንጉሡ ሕዝቅያስና የአሞጽ ልጅ ነቢዩ ኢሳይያስ ስለዚህ ጸለዩ፣ ወደ ሰማይም ጮኹ። እግዚአብሔርም ጽኑዋንና ኃያላኑን መሳፍንቱን አለቆችንም ከአሦር ንጉሥ ሰፈር እንዲያጠፋ መልአኩን ሰደደ ይላል። እግዚአብሔር የተመሰገነ ይሁን። የመጽናናት ምክንያት የሆነው የመጽናናት አምላክ የሆነው እግዚአብሔር አምላክ ሲንቀሳቀስ ያውቅበታል። ልጆቹ ሲታመኑ በዙሪያቸው ካለው ከከበደው ነገር ይልቅ ለልባቸው ሐሴት የሚሆንን ነገር ያመጣል። መጽሐፍ ቅዱስ ሲናችሁ ስትመረምሩ እስከ መቶ ሰማንያ አምስት ሺህ የሚደርሱ የአሦርን ጦር እግዚአብሔር መልአኩን ሰዶ እንዳጠፋቸው ይናገራል። አጠፋቸው። ያ ብቻም አይደለም፣ ያ በእግዚአብሔር ፊት ሲገዳደር የነበረው የአሦር ንጉሥ ሐፈረ በሀፍረት ውስጥ ገባ ይላል። ማፈር ብቻም አይደለም፣ እየሸሸ ወደ ቤቱ በተመለሰ ጊዜ የገዛ ልጆቹ ሕይወቱን እንደነጠቁት ይናገራል። ወገኖቼ የምናመልከው አምላክ ሕያው የሆነ አምላክ ነው። ዛሬ በዙሪያችሁ የሚጮኸው ምንድን ነው? ከነዚህ ከሚጮኸው አንዳንዱ ሎጂካል ይሆን፣ አንዳንዱ በራሳችን ቋንቋ በሚገባን መልክ በሚሰማን መልክ ማለት ነው። ይሄ ድምፁ ብቻም አይደለም፣ በሚገባን እጃችን ላይ ተጨባጭ በሆነው ሌሎች እንኳ ሊያጽናኑን ሲመጡ የሚያጽናኑንን መልሰን እንዲፈሩ በሚያደርግ መልኩ እስክንናገር ድረስ ውስጣችንን ተጭኖ የያዘን ክፉ ያ ነው በእብራይስጥ ቋንቋ ይላል። ይሄ የምረዳው እንደዛ ነው የሚገባቸው ቋንቋ ምንም ምክንያት እንዳይኖራቸው፣ ምንም እንጥፍጣፊ እምነት እንዳይኖራቸው ያ በመጽናናት በእግዚአብሔር ፊት የቆሙበት የሚያጽናናው ቃል ከእነሱ እስኪወስድ ድረስ የሚያደርግን ቃል ነበር እያወጣ የሚናገር የነበረው የሚያስፈራራቸው የነበረው። እግዚአብሔር ግን ልጆቹን ሲታደግ መልአኩን ልኮ ጥላቶቻቸውን አጠፋ። እንዲሁም ለምስክር እስኪሆን ድረስ ሁሉን እስኪመለከተው ድረስ እግዚአብሔር ምን ያህል ኃያል አምላክ እንደሆነ ሊያሳያቸው ፈልጎ የችግራቸው፣ የፍርሃታቸው፣ የመፍራታቸውና የመራዳቸው ምክንያት ሊሆን የተጠራውን ያንን ኃይል እስከ መጨረሻው ድረስ በሚገርም በተልከሰከሰ አይነት ሁኔታ እንዲሞት፣ እንዲዳፈን፣ እንዲዘጋ አደረገው። እግዚአብሔር ሲነሳ እንደዚህ ነው ወገኖች፣ ያ ያስጨነቀንን ነገር አልከስክሶ እንደ ተራ ነገር እግዚአብሔር ከእኔና ከእናንተ ጋር ያስወግደዋል። ለዚህ ነው ማጽናናትህ ነፍሴን ደስ አሰኛት እያልን ያለ ነው ወገኖቼ። ለዚህ ነው ባለመዝሙሩ ይህን መዝሙር የዘመረው፣ አቤቱ ለልቤ እንደ መከራዋ ብዛት ሳይሆን ያ ማጽናናትህ ነፍሴን ደስ አሰኛት ያለው ወገኖቼ፣ ባላችሁበት ስፍራ ዛሬ ከሚጮኹ ነገሮች፣ በዙሪያችሁ ከሚመጡ ነገሮች ይልቅ የእግዚአብሔር ማጽናናት እንድትሹ የእግዚአብሔርን ማጽናናት ብቻ ላይ እንድትታመኑ እኔ ጥሪ ማድረግ እፈልጋለሁ። ምናልባት አንዳንዶቻችሁ በውስጣችሁ የጤንነት ችግር ሊኖርባችሁ ይችላል። በቤታችሁ የልጆቻችሁ ችግር ሊኖር ይችላል። የኑሮ ችግር ሊኖርባችሁ ይችላል። የስራ ችግር ሊኖርባችሁ ይችላል። ስለ ወገኖቻችሁ የምታለቅሱ ሊኖር ይችላላችሁ። አንዳንዶቻችሁ ስለ ሀገራችሁ ታለቅሳላችሁ። ስለ ከተሞቻችሁ ታለቅሳላችሁ። ስለ ሀብታችሁ ታለቅሳላችሁ። ስለ ንብረታችሁ ታለቅሳላችሁ። ብዙ የሚያስፈራሩ ድምፆችን ትሰማላችሁ። በእነዚህ ላይ ወገኖቼ፣ የምታመልኩት አምላክ ግን የመጽናናታችሁ ምክንያት ሊሆን በደጃችሁ አለ። እጃችሁን ለሱ ስጡት። ሐሳባችሁን፣ ሁለንተናችሁን ለሱ አሳልፋችሁ ስጡት። ያን ጊዜ እግዚአብሔር መልአኩን ልኮ ድንቅ ተአምራትን እንዳደረገው ድንቅ ተአምራትን ያደርጋል። ያ ሲያስጨንቃችሁ የነበረው ሲያስፈራችሁ የነበረው ኢነርጃችሁን ሲወስድ የነበረውን ነገር እግዚአብሔር አልከስክሶ እንደ ምድር ትቢያ ብን ያደርገዋል። እስኪ ገርማችሁ ድረስ ባልጠበቃችሁት መልኩ ሊታሰብ በማይችል መልኩ እግዚአብሔር ከእናንተ ያጠፈዋል። ይሄንን ማመን እንድንችል ዛሬ እግዚአብሔር ይርዳን። ባለንበት ስፍራ በዚህ ቃል መጽናናት እንድንችል የጌታ ጌታ ጸጋ ከሁላችን ጋር እንዲሆን ጸሎትና ምኞቴ ነው። በምን አይነት ሁኔታ ውስጥ እንዳላችሁ አላቅም፣ ግን እግዚአብሔር የሰጠን የተስፋ ቃል ዛሬ ነው። እናንተ ክርስቶስ ኢየሱስን የምትጠባበቁ ወገኖቼ ጌታን በቅርብ የምትጠባበቁ ወገኖቼ፣ በዙሪያችሁ ያለው ነገር ሳያስጠላችሁ በእግዚአብሔር መጽናናት ውስጥ እንድታልፉ በዙሪያችሁ ያለውን ክፉ የሚያራግፈው ጌታ ከእናንተ ጋር መሆኑን እንድታስቡ እንድታምኑ፣ ዛሬም እንድታጸኑ ልጋብዛችሁ እፈልጋለሁ። ይህንን ማድረግ እንችል የእግዚአብሔር የአምላካችን መልካም ፈቃድ ይሁን። ጌታ ኢየሱስ ጉርዛችንም ይርዳል። እንጸልይ። ሰማይና ምድርን የፈጠርክ ሰማያዊ አባታችን እግዚአብሔር ሆይ ስለዚህ ስለሰጠህን የተስፋ ቃል በክርስቶስ ኢየሱስ ስም ክብር ለዘላለም ላንተ ይሁን። በተለይ በቅርብ ጌታው ልትገለጽ ያለው አምላክ አይኖቻችንን ወደዛ በማቅናት በእሱ ዘንድ እንድንጽናና ዛሬ ባለንበት ሕይወት እሱን ከማየታችን የተነሳ የእምነት አይኖቻችን ተከፍተው ጌታ ሆይ ያንተን ያ የተባረከውን ተስፋ መመልከት ያንተን ኃያልነት በክብር ዙፋን ላይ ተቀምጠህ አንተን ከመመልከታችን የተነሳ ጌታ ሆይ ዛሬ የመጽናናታችን ምክንያት እንዲሆን ከመጽናናታችን የተነሳ ደግሞ በዙሪያችን ክንድህ የሚገለጽበት ኃይልህ የሚገለጽበት ጥበብህ የሚገለጽበት ይሆን ዘንድ በሚያስጨንቁን በጨለማ ውስጥ ሊያመላልሱን እግዚአብሔር አባትና አምላኬ ሆይ ሊያስፈራሩን ባሉ ነገሮች ሁሉ ላይ ጌታ ሆይ ያንተን ኃይል ማየት እንድንችል ያንተን ብርሃን ማየት እንድንችል በኢየሱስ ስም ሁላችንም ምርዳል ጸጋህ ይብዛልን። ጌታ ሆይ አትለየን። ወገኖቼ ባሉበት ስፍራ አንተ በመንፈስህ ድረስላቸው፣ በመንፈስህ ዳሳቸው መኖርህ ጌታዊ፣ ከነሱ ጋር መሆንን ያዩ ዘንድ ይረዱ ዘንድ ትረዳቸው ፈቃድ ይሁን ፊል እንዲያደረጉት ጌታዊ፣ አንተ ሁሉንም እርዳ በክርስቶስ ኢየሱስ ስም አሜን።